2018 ዓመተ ምህረት በግብርናው ዘርፍ ለምናካሄዳቸው የበጋ የመስኖ ስንዴ ልማትና የተቀናጀ የተፈጥሮ ሀብት ልማት ዙሪያ ሰፊ ውይይት የምናደርግበት የዚህ በፊት አፈጻጸማዎቻችን ምን ይመስላሉ? የሚለውን ታሪካዊ ዳራዎችን የምናስቀምጥበት እና አጠቃላይ ሁኔታችንን በንቅናቄ በቁጭት በልህ በመስራት በግብርና ዘርፍ መሰረታዊ ለውጥ ለማምጣት የራሳችንን አስተዋጽኦ ለማድረግ

እዚህ የተሳተፍን ባለድርሻ አካላት በሙሉ በንቃት በመሳተፍ መሬት ላይ በቅንጅት ያሉ ችግሮችን በጋራ በመፍታት ወደ ስራ ለመግባት የበኩላችንን አስተዋጽኦ እናድርግ እያልኩ መድረኩ የተከፈተ መሆኑን አበስራለሁ። አመሰግናለሁ። የግብርና ምርታማነትን፣ ሌሎች አክቲቪቲዎችን ከሌሎች ሰብሮች በተለየ መልኩ ትኩረት አድርገን እንሰራ። የኢንዱስትሪ እቃ የሚያገለግል መሆኑ ከውጭ የሚገባ ስንዴ ለማስቀረት የሚያስችል መሆኑ

አሁን ከሌሎች ዓለም ሀገራት ጋር በተለያየ መልኩ ስንዴን እያመጣን እየተጠቀምን ነበር። የበጋ መስኖ ስንዴና ስንዴን በስፋት መጠቀም ከጀመርን ወዲህ እኛ ከውጭ ማምጣት ሳይሆን ወደ ውጭ የምንልክበት መንገድ እያመቻችን ያለንበት መንገድ አለ ማለት ነው። ስለዚህ ከዚህ አኳያ ከውጭ ጥገኝነት ለመላቀቅም የምግብ ሉዓላዊነታችንን ነጣ ለማድረግ ወሳኝ ዘርፍ በመሆኑ የሀገር የክልል ኢኒሽቲቭ ማሳኪያ ኮሚኒቲ በመሆኑ ሀገራችን ኢትዮጵያ

ቀዳሚ የስንዴ አምራች ለማድረግ አሁን ካሉ የአፍሪካ ሀገሮች ሀገራችን ኢትዮጵያ ቀዳሚ የሆነች፣ ሌሎች ዓለም ሀገራት አሉ። በጣም ብዙ ስንዴ አምራች የአህጉራት ስላሉ ከነሱ እኩል ለማሰለፍ በተለይ ስንዴው ጋር አተኩረን መስራት ይኖርብናል ማለት ነው። ይህን ስንዴ መፈጸም እንችላለን አንችልም? ለመፈጸም ምን ማድረግ አለብን? እንዴት መስራት አለብን? የሚለው ላይ በደንብ ብንነጋገር

የተሻለ ነው ብለን አስበናል። ከተፈጥሮ ሀብት ስራ አኳያ እንግዲህ የተፈጥሮ ሀብት እዚህ ወረዳ ላይ ይህንን ሊያግዙ የሚችሉ ፕሮጀክቶች አሉ። ካልም አለ፣ ሴሌም አለ፣ ሴፍቲኔትም አለ። እነሱን ፕሮጀክቶች አቀናይተን እንዴት ወደ ተጨባጭ ውጤት እናምጣ። አሁን ሳይንሳ የሆኑ እና ሊያስከትል የሚችለው የመጣው ውጤት ያለውን ነባራዊ ሁኔታ

ብዙም አይጠፋንም የምናውቀው ስለሆነ ማለት በሀሳብ ደረጃ ብዙም ግልጽ ነን፣ ግን ወደ ተግባር እንዴት እንግባ የሚለው ላይ በደንብ ማንሳት እንጠይቃል። ስላሉ ስለ ሰላም ግን ሁላችንም አብዝተን መጨነቅ አለብን። ሰላም ምን ያህል አስፈላጊ እንደሆነ አየነው። ባለፉት ሁለት ዓመታት ውስጥ ያልተከፈለ መስዋዕትነት የለም። በርካታዎች ሞተዋል። በርካታዎች ቆስለዋል።

በርካታዎች ደምተዋል፣ አጥንታቸውን ከስክሰዋል። ይሄ ጦርነት ምንም ፋይዳ ቢስ ጦርነት ነው እየተካሄደ ያለው ምንም ትርጉም የሌለው። አንድን ግለሰብ ዘመነ ካሴን ካላነገስኩ ሙሎ ጫካ የወጣ ሽፍታ ሲፈልግ አንድ ሽብር መሳምንት ይቀበላል፣ ሲፈልግ የሰራሃቱ ሞጣ አስገልጦ ይወስዳል፣ ሲፈልግ አንተማ ተጠጣውን ጠላከ ሚስትህ አስገርጎ ይወስዳል።

በቃ ማለት ያስፈልጋል። እውነቱ ያለ ህዝብ ላይ ነው የሚለውን ነገር ስላሳያችሁ ማ እና የዚህ ሀገር መሰረታዊ ችግሩ ምንድን ነው ብላችሁ ካሰብን ተማርን የምንል ሰዎች ነን። የዚህን ህዝብ መከራና ስቃይ እያበዛል ያለ ማለት እና አርሶ አደሩ ግብርና የኢኮኖሚያችን አንዱ ምንጭ ነው። ግብርና ከሌለ ጦርነት ውስጥ እየተዋጋ እየሞተ

ከቀብር በኋላ ምግብ ይበላል። ምግብ ደግሞ ምንጩ ምንድነው? ግብርና ነው። አሁን ግብርና ማይነከው ምናለ? ግን በሙያችን እንዴት ነው ያገለግልን የሚለውን ስናስበው ትንሽ የታዘብንባቸው ሀሳቦች አሉ። አብዛኛው ሰው ግን ደግሞ ወደ ቀልቡ የመሰብሰብ አሁን ልማትና ጦርነት ሁለቱም የሚመጋገቡ ናቸው። እኛ አሁን ስለ ጦርነት ስለ ስለ ሰንበቴ ስለ ምናምን እያወራናል።

እንዴት ግብርናችንን ምርትና ምርታማነት እንጨምር፣ እንዴት በሙያችን እናገዝ የሚለው ላይ በደንብ እንድንነጋገር